ሰላም፣ ሰላም፣ ሰላም እንዴት ናችሁ? ውድ የሀና ሳዶር የዩቱብ ተከታታዮች ዛሬ ነጠላ ነጠላ እንቋጫለን። ቀይ በቀይ ሆነናል። እንግዲህ ሰሞኑን በሚቀጥለው ሳምንት አካባቢ የባላንታይ እና የባላንጣ የባላንጣዎች ላይ የባላንጣዎች ነው። የባላንታይን የባላንታይን ይከበራል። ቀይ በቀይ ይሆናል። እንግዲህ እኛም ባለን ያው ነጠላችንን ሻንጣችን አውጥተን እንደዚህ ቋጭታን እናዘጋጃለን እና በአገር ባህል ልብስ ብናከብረው ምን ይለናል? ሰው ባለው ነው፣ አይደለም እንዴ? ነው አይደለም ነው እኮ። እና ያው እኛ እናንተ ልናስደስት የማናደርገው ነገር የለም። ነጠላ የቋጨን ነው። አሁን ይህን ቋጭተን እንሰፋለን። እስኪ ስንቶቻችሁ ናችሁ ነጠላ መቋጨትም ሆነ መስፋት የምትችሉት? ወፍ እግር ነጠላ የሚሰፋው ወፍ እግር ነው። ስንቋጭ ደግሞ ያው ይታያቸዋል ብዬ አስባለሁ ይታያቸዋል። ስንቋጭ እንደዚህ ነው ችን በደንብ ወደ ታች ወደታች አድርገን በዛውም ያው እያወራንም እየተጫወትንም እየተማማርንም እንሄዳለን ማለት ነው። እና ሁለት ሁለት አራት እናደርጋለን። ሶስት ሶስትም ማድረግ ትችላላችሁ እንደ ዛሀው ነው። ዛሀው በጣም ቀጭን ከሆነ ሁለት ሁለት ታደርጋላችሁ። በጣም ቀጭን ከሆነ ይቀርታ ይቀርታ ይደረግል ሁለት ሁለት ከሆነ በጣም ቀጭን ከሆነ ሶስት ሶስትም አራት አራትም እናደርጋለን። ደግሞ ዛሀው እንደዚህ ትንሽ ወፈር የሚል ከሆነ ሁለት ሁለት አራት እናደርጋለን ማለት ነው። ከዛ በኋላ እንደዚህ ወደ ታች ማድረግ ግዴታ ነው፣ ምክንያቱም በደንብ መጥበቅ አለበት። ከዛ እንገምዳለን። እንደዚህ ነው የምንገምደው። ገምደን በደንብ መክረር አለበት። በደንብ ካልከረረ ይፈታል። እኔ አቅርቤ አሳያችኋለሁ፣ ምን ያህል እንደከረረ ማለት ነው እንደዚህ ቆንጆ የሚያምር በደንብ እንደዚህ የከረረ የቀረ አቅርቤ በደንብ ላሳያችሁ። እንደዚህ ስታደርጉት እራሱ ላሳያችሁት ይታያል አይደለም። እና ይሄ ነጠላ አጋጣሚ አሁን ሁሉም ተዘጋጅቶ ነው የሚመጣው። ከሀገር ቤት ሲመጣ ያው ተዘጋጅቶ ነው በደንብ ተቋጭቶ ተሰፍቶ ጣጣውን የጨረሰ ነው የሚመጣው። ግን አንዳንድ ጊዜ ደግሞ እንዳጋጣሚ ሆኖ እንደዚህ ሳይቋጭ ሳይሰፋ ቢመጣ ምን ማድረግ እንችላለን? መቼም ሳንለብሰው አንተው ማረ። ይሄን የመሰለ ልብስ የሀገር ባህል ቀሚሱንም ማሳያቸዋለሁ። ይሄን የመሰለ ነጠላ ሳንቋጭ ብንለብሰው ያስጠላል፣ ውበትም አይኖረው። እንደገና ደግሞ እንትን ይላል የመተ እንዴት ነው ቶሎ ጥለቱ ጋር ይደርስና እንዲህ ተጎትቶ ሊወጣ ይችላል፣ ሊተረተር ይችላል እና ብዙ ጊዜ ልንጠቀምበት አንችልም። ሁለተኛ ነገር ደግሞ ውበት አይኖረውም። ያልተቋጨ እንደዚህ፣ ያልተገመደ፣ ያልተቋጨ ነጠላ ሲለበስ ውበት የለውም። ውበት የለውም። አሁን ይህን መልበስ ማለት ነው ይሁት ይሁት ይህን አሁን ብንለብሰው ምን ያህል ይሄኛው ነው የሚያምረው ወይስ? እያያችሁ ማለት ነው ማየት ማለት እና ለዚህ ነው መቋጨት ያለብን ስለዚህ እንደዚህ እያደረግን በደንብ ግን ስትቋጩ ቆንጆ አድርጋችሁ ቋጩ አሰፋፉንም አሳያችኋለሁ እሺ አሁን ቋጭተን ስለጨረስን መስፋት እንጀምራለን ማለት ነው እንደዚህ መጥፌና ክር በሁለት አድርጋችሁ እጥፉን ማለት ነው። ክሩን ነጭ ክር፣ የመኪና ክር እጥፉን አድርገን ጀምረናል። እሺ ቀረብ አድርጌ ላሳያችሁ ማለት ነው። ቀረብ አድርጌ ላሳያችሁ፣ እዩ። ጀምሬዋለሁኝ፣ ወፍ ግር እንደዚህ ነው፣ አያችሁት፣ ሲያምር ዚግዛግ። ይሄ ወፍ እግር ይባላል። ወፍ እግር አሁን ከዚህ ጋር ጀም ከዚህ ነው የጀመርኩት። ከዛ በኋላ የሰፋን ስንሄድ ለመያዝ እንዲመቸን እንደዚህ እናደርገዋለን። እንደዚህ ነው የሚደረገው። እንደዚህ እናደርገዋለን ለመያዝ እንዲመቸን ማለት ነው። ለምን እየበዛ ስለሚሄድ ወደዚህ እየሄድኩ ነው እየሰፋው ያገናኙ ማለት ነው። ስለዚህ አሁን እንዴት ነው ማሳያችሁ እቺኛዋን ይታያችኋል እችን አንዷን ወደዚህ በኩል ታደርጉና እዚች ወደዚህኛው ጋር ያለችውን ሳይድ እንደዚህ በእሳና መርፊያው እንዲሳመጣው እዚህ እንደዚህ ነው። ከዛ ለሚቀጥለው ወደዛ አልወስደው ወደዚህ መሀል ላይ በእንደዚህ በስፌት መሀል ላይ ይሄ ያለ አይደለም፣ ክፍቱ በሱ መሀል አድርጌ ወደዚህኛው ሳይድ ያለውን እንደዚህ ወጋውና ቀጥታ እንዲለማመጣ ራሱ እንዲጠለፋል ነው ለት ማለት ነው። ከዛ ደግሞ ለሚቀጥለው ደግሞ ወደዛንም ወስደው ለሚቀጥለው ወደዛኛው ስሰፋ ወደዛ ክሩን ማለት መጠለፍ ስላለበት ያው እንደዚህ እያደረግን ይታያችሁ፣ አይታያችሁ እርግጠኛ አይደለሁም፣ ግን እየሰፋው ነው። ቆይ እየሄድኩኝ ሲሄድ ይታያችኋል። አንድ ወደዚህ አንድ ወደዛ ማለት ነው መጥለፍ ነው በቃ ያው ከዛ ወደዚህ እንደዚህ እንደዚህ ድሮ ትምህርት ቤት ልጆች እያለን ነው። ኤለመንተሪ እንደዚህ እጅ ስራ እንማራለን እና በጣም ምንድነው ፍላጎት ነበረን ሁሉን ነገር ለመልመድ በጣም ፍላጎት አለን። እኔ ሹራብ ሰራለው። በእጅ ስራ ፔሪድ ማለት ነው ያው በእጅ ስራ የትምህርት ክፍለ ጊዜ ሰርተን የምናቀርበው የቤት ስራ ሲሰጠን ጥልፍ ጠልፍ አለው። አዎ፣ እንማራለን ሁሉንም። ጥልፍ ጠልፍ አለው፣ ዳንቴል ሰራ አለው፣ ሹራብ ሁሉንም ለምደናል ማለት ነው። ግን ያው ወደ ወደ ስራ አልቀየር ነውም፣ ግን ቢለመድ ጥሩ ነው ቢያንስ እንኳን ስራ አድርገን ባንይዘው እንደዚህ አይነት ቤት ውስጥ የሚያስፈልጉንን ነገሮች ገንዘብ አናወጣም፣ ራሳችን እንደዚህ ሰርተን እንጠቀማለን። ሰርተን ራሳችን እንጠቀማለን። አሁን ይሄ ገንዘብ እንኳን ከፍለን የሚሰፋ የለም እዚህ ሀገር፣ በተለይ እንደዚህ በስደት ላይ ስናሳልፍ ገንዘብ እንኳን ከፍለ ነው የሚሰፋልን የለም። ግን ከቻልን እናውቀቱ ካለን። አያችሁት አያችሁት። ወፍ እግር ማለት ይሄ ነው። በቃ መካከለኛ በጣም መስፋት የለበትም በጣም መጥበብ የለበትም። እንደዚህ መሀል መካከለኛ መሆን አለበት ማለት ነው። አንዳንዴ ሲሰፉ ቶሎ ቶሎ ቶሎ ቶሎ ይሰፉትና በጣም እንትን ይላል በጣም ይሰፋል። እሱ ጥሩ አይደለም። ብዙ ክፍተት ማድረግ የለብንም፣ ብዙ ማራራቅ የለብንም እና እንዳልኳችሁ ነው። አንድ ወደዚህ አንድ ወደዛ። ክሩን ወደዛ ስንሰፋ ወደዛ እናዞረዋለን። እንዴት ሳርግ ላሳያችሁ። ግን ይታያል አይታይም? እንደዚህ ነው። በጣም ወደዛ ስሰፋ ክሩን ወደዛ አደርጋለሁ። ቀጭን ስለሆነች መርፌዋ በጣም እየተጠነቀቅኩ ነው። ወደዚህኛው ሳይድ ደግሞ ስሰፋ ክሩን መሀል ላይ አደርገዋለሁ እራሱ ይጠለፋል ማለት ነው። በደንብ እነገባችው እርግጠኛ ነኝ። ዘና በሉበት። እንደዚህም ተሰፍቶ መቶ፣ አንዳንድ ጊዜ ነጠላ ይለቃል። እንዳልኳችሁ በጣም አስፍተው ስለሚሰሩት ከዛ በጣም የችኮላ ነው የሚሰሩትና እንደገና ክሯ አንድ ነች። እጥፋ እንዲድርብ አያደርጉትም። በነጠላ ነው የሚሰፉት፣ በነጠላ ክር ማለት ነው። እና ይሄኛው የመኪና ክር ነው። በዚህ ይሄ ነው። በዚች በአንዷ ስለሆነ እንደዚች፣ ላሳያችሁ። በዚች በአንዷ ስለሆነ የሚሰፉት። አንዳንዴ ይበጠሳል ክሩ እና ነጠላው ሳያልቅ ነጠላው ሳያልቅ ይሄ መሀል ላይ ይቀደዳል ክሯ ትበጥሳለች ማለት ነው። ያው ስታጥቡት ምናምን ምናምን ከዛ ምን ታደርጋላችሁ? አትጥሉትም። ነጠላው ምንም አልሆነም፣ ግን እዚህ መሀል ላይ ደግሞ ተቀዶ ልትለብሱት ያስጠላችኋል። ስለዚህ ምንድነው ያላችሁ አማራጭ? ማስቀመጥ ነጠላውን ከቻላችሁ፣ ግን እንደዚህ እንደኔ ሰፍታችሁ የተቀደደውን ፓርት ሰፍታችሁ ትለብሱታላችሁ ማለት ነው እና ልመዱት፣ ሞክሩት። የቋጨ ነውም ቆንጆ ነው። ለብሰን ደግሞ እናሳያችኋለን። ከፈለጋችሁ ወይ ለቫለንታይን እንልበሰው፣ ለቫለንታይን ለብሰን ው ቀይ በቃ የሆነ እንከሰታለን። ለዛሬ ይሄን ለማሳየት ነው የመጣሁት። በዛውም ሰብስክራይብ እንድታደርጉን እንድታበረታቱን እናሳስባቸዋለን። በጣም ነው የምናመሰግነው፣ እንወዳችኋለን ወደ ዩቱብ ተመልካቾቻችን። አና ነበርኩኝ። አና ሳዶር የዩቱብ ቻናላችን ነው። አበረታቱን፣ ቤተሰብ ሁኑ። በጣም ነው የምናመሰግነው። ያው እንግዲህ ጋቢያችን ነው እየለበሰው፣ እስከዛ እስካሁን ቆይተናል። ስለተከታተላችሁ እናመሰግናለን። ነጠላችሁንን ሰፍተን እንጨርሳለን። ለዛሬ ይዤላችሁ የመጣሁት እዚህ ላይ ያልቃል። ስለተከታተላችሁ እኛ አመሰግናለሁ። ባይ ባይ።